ሌላው ደህና ነው አንቺ? ሌላው ደህና ነው። አይ ስወጣ እግሬን ሰልለው ነው። አሁን ትመጣብናለች ብለው ተሎ ብለው ንጥቅ አድርገው ይዘው ይሄዱ እንጂ አይንም እንጂ ወጥቼ መሄድ

ሻሻው ወደ ገዛበታለሁ ብዬሽ እኮ ነው ተማስፈጫው ላይ ቅምጥል አድርጌ ቀን እሺ ያስቀመጠው። ምናፍር ምን አይነት ፈተና ነው ግን አይልም። ሳንዱ ቁን ሌላውን ሳይነካከል ጤፍ ብቻ ይዞ ይሄዳል ነው። ጉብል ነገር ጉብል አይደለም፣ አዋቂ ሰው ነው የመጣ ነው የምልሽ አሁን እኮ የጎረቤት ሌባ ለሌባ ሲገባ ደረሱብኝ ያልደረሱብኝ ኮሽ ሲልበት እያለ ያገኘውን ነዋ፣ ጠገብ ያገኘውን አንጠልጥሎ ይዞ የሚሄድ እዚሽው ምኑ ደህና ነው ተ ነው

እንግዲህ ማን እንደሚወጣ እንደሚገባ ምሳሌ እንጂ እውነቴን ነው። ተመምጣትሽ እንዲያው በነገር ጠለፉሽ። እናቴ ተነገር ላይ ደረሽ። እንዲያው የምን ብለሽ የምን ፈልገሽ ነበር? እኔ እስኪ ግቢ እንግባ። ተይው፣ እኔ ስል ጨዋት ነበር የመጣሁት፣ ተበላሁ እንጂ ዝም ብዬ ጨንቀኝ ነው

ሳንቲሙን ይልሽ። አፈር ልብላ አስበ አሳቡኗ የእኔ ውጤት እንትን ሆነብኝ። ቡሀ ሆነ ተበላሸ። ዝናብ መቶት ነበር ተበላሸ። ሳንቲሙን አመጣሁልሽ። ያዘው እናቴ። እግዚአብሔር ይስጠው። ይኸውልህ ዳምጠው ተሸክሞ ይዞልኝ መጡ፣ አመጣልኝ

የእሱ እኮ ቅልቅል ነው ቅልቅል ዘሩ ጥሩ አይለም። አያሌው ደግሞ እሱ በሰጠ ደግሞ እንደብዬ ለመርጠረ ወዲያውም ሸጋ ጤፍ ነው ብሎኛል። ሸጋ ነው። ያዘው፣ ያዘው። እናቴ አስቸጋገርሁ አንተን ጨምር የዞ እንዲመጡ ያዘው፣ ያዘው። አያሌው ያዘው። እግዚአብሔር ይስጠው። ይኸውልህ እናቴ ባህድኩበት ሁሉ ጥሩ ሰው እኮ አያጣኝም። ይኸውልህ እንግዲህ። አያጣሽም ና እንጂ ቁጭ በል። አያጣሽም ጥሩ ሰው ግን ና እንጂ ቁጭ በል። አያሌው ቀመጥ።

እንጠጋ በዚህ ልክ ነው አይደል? እንተናኒ የምንከባበር በዚህ ልክ ነው። አሁን የኔን ሳንቲም በመከራ የመጣ አልቀበልም።

ብዙ ነገር ታንተ ጋር አጨረስኩኝ። እንግዲህ ምን ሌላው ገነት

ወደልጅ መድረ እንትን እኮ እንዳለ መንደርሰው ሰው እኮ በቃ ይሄ ነው ችግሩ ነው። ምን ማለት ነው ደግሞ ምን ግልጦች ነው? እንዴት አንተ የለህም? መንደሩ እየሄድህ ስሜን ስታዘራልኝ ዋልህ። ደግሞ ለተዋ ብዬ በተኩትኝ ነው ይሄ ሁሉ ደግሞ በመንደር እያል ምን ብዬ ነው ስላንቺ ደግሞ ስምሽ ማነሳ? እንዴት ዳምጦ ምን ብሎ ነግሮኝ ነው? አሁን ይህን ጤፍ ይዞት የመጣ ለምንድን ነው? ምን ብሎ ነገረሽ ሮ ምን አለኛለሽ ደግሞ? እሱ መሰዳስ አስቸግሯታል ብሎ ነገረኛ እያለ እሱም በእጁ ምንም ነገር ስለሌለው እኔ ልስጥሽ ብሎ አይደል? እንዴት ይዞልኝ የመጣ ይህንን ጤፍ

ምንድነው? አታ ምን ሆነ ነው ግን እንደው ሄደሽ እንዲያርገ ፍርጥርት አርገህ እንዳዲያን ሁላ ነገር የተነገረ ምን ያለህ ሰው እንት ይላል ሚስጥር። አሁን ምን ይኮን የነገርኩህ፣ ያን ሁላ ፈረጥ ፈረጥ አጅ እንዳል ይነገር እና ቸግሯታል አልከኝ። እኔ ሲቸግራት ብዬ ወስጄ ሰጧት። ያለኝን ምን እንደሆነ እና ቸግራት የኔ የሰጣኝ ልስጣት ልወደድበት ነው እንጃል። አንተ ገበ ወን ወንድም እንግዲህ ይኸውልህ፣ እኔ ቸግሯታል የምትበደርበት አጣለች ስትለኝ በቃ ተምትቸገር ብዬ ወስጄ ሰጧት። አሁን ለምን ያልተሽከመው ምን ቤትና ምን አገባ? ብትቸግር ባትቸግር አንተ ምን አገበ? ተሰጠ የኔ መስጠት እንጂ አንተ ምን ቤት ነህ? ደ ምሰጥ አሁን ምን አርግ ነው ብትለይ? ቆይ ለምን ያንክ ነው? ለምን ይሄድ ወዲውስ ምን የሰማኒያ ምሽት አይደልችም? እንድና አንተ እንዴ ለንታት እንጂ የሰማኒያ ምሽት ይማ በላት። ያው ናት ያው ነው፣ ሰማኒያ ስላልተሳሰረ ነው እንጂ። ቆይ የሰማኒያ ምሽት ናት። ማንንም ይገባ ለሚደንስባት አንተ ምን ቤት ነው እንዴ? እንታት እንታት የሚያርግ ማንንም ይገባ ለም ይደንስ ነው የሚገባ ማናባቱ አባቱ ወንድነኛ ያለ ነው የሚገባ። አንተ እህ ነገረኝስ እንዲህ ነው ማሽከረክሩ። ማን የሚገባ አሁን ሁለተኛ በዚህ ጉዳይ እንደው ተከተለ እንዲህ ብጨቀጭቀኝ እንግዲህ እነግሬአለሁ እነግሬአለሁ በቃ እነግሬአለሁ። በቃ በዚህ ጉዳይ እንዳጠቀኝ ካምባ አለ እንግርግሬአለሁ። እኔ እኮ ወንድም ሰውነህ መስሎኝ ነው እንጂ እንዲህ ደበኛ መሆንህን ባውቅ እኮ ሚስጥሩንም ድፍና ረጀራ ሲጨርሰው ነበር። እና ወንድም በሆነ የለም መቸገራት አጣችን የማጠው ተምኑ ላምጣ ስትል ለኔ አገብ ባ ይሄን ያሰጠኝም ወይ ምንድነው ካለ ገብህ ለምን አማከረኛለህ? ለምን አማከረኛው እንዲያ ነው ዋ ለምን አማከረኸኝ ነው